ሁሉ አስቀድሜ በ2017 ዓ.ም በቡና ሻይና ቅመማ ቅመም ኤክስፖርት የላቀ አፈጻጸም ላሳዩ ለቡና ቤተሰቦችና ባለድርሻ አካላት እውቅና በመስጠት ለማበረታታት በተዘጋጀው በዚህ ደማቅ ፕሮግራም እና ኤግዚቢሽን ላይ ተገኝቼ መልእክት በማስተላለፍ እንዲሁም ደግሞ እናንተም ባለፈው ዓመት ለክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃል የገባችሁትን ፈጽማችሁ በመገናኘታችን የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። ኢትዮጵያ ወደ ብልጽግና በምታደርገው ጉዞ የምትከተለው የእድገት መርህ አረንጓዴ የእድገት አቅጣጫን መሰረት ያደረገ ነው። የአረንጓዴ ልማት ስራችን የደን ይዞታችን ከማሻሻል በላይ በአትክልትና በፍራፍሬ በቡና ሻይ፣ በስንዴ ሩዝ፣ እና በቆሎ ምርቶች ላይ ያመጣነውን መልካም አስተዋጽኦ ማንም ማሳዎቻችንን ውስጥ ተመላልሶ በመመልከት ሊገነዘበው የሚችል ተግባር ነው። የአረንጓዴ ልማታችን ካሻሻላቸው ዘርፎች አንዱ ቡና ልማትና ምርት ነው። ለቡና ተከላ እንክብካቤና የምርት ሂደት በተሰጠው ትኩረት የተነሳ የምናገኘው ምርትና ጥራት መጠኑም በእጅጉ ተሻሽሏል። ወደ ውጭ የምንልከው የቡና ምርት ጨምሯል። የቡና አርሶ አደሮች ከቡና በሚያገኙት ገቢ በልዩ ልዩ ሌሎች ኢንቨስትመንቶች ላይ መሰማራት ጀምረዋል። ቡናውን ነቅሎ ባህርዛፍና ጫት ይተክል የነበረው አርሶ አደራችን ቡናን በክላስተር ማምረት ጀምረዋል። ክቡራትና ክቡራን ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ 2 ነጥብ 6 5 ቢሊዮን ዶላር ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትን ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት፣ አመራር በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። በተያዘው 2018 በጀት ዓመት 600 ሺህ ቶን ቡና በመላክ ከሶስት ቢሊየን ዶላር በላይ ለማግኘት አቅደናል። በቀጣይ ዓመት እቅዱን ከሚጠበቀው በላይ አሳክተን እንደምንገናኝ ተስፋ አደርጋለሁ። ታሳኩታላችሁ አይደል? በመንግስት በኩል የቡና ምርታማነትን እና ጥራትን ለማሻሻል የሚያስችል ኢኒሽቲቭ ተቀርጾ ተግባራዊ እየተደረገ ይገኛል። በዚህም ባለፉት ሰባት ዓመታት ከዘጠኝ ቢሊዮን በላይ ችግኞች ተተክለዋል። ከሰባት መቶ ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ሥራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። እነዚህን ውጤታማ ተግባራት በማስፋት በጀመርነው እመርታ ከቀጠል ሀገራችን በቅርቡ ቁጥር አንድ ከሆኑት ቡና አምራች የዓለም ሀገራት ተርታ መሰለፍ የምትችልበት ጊዜ ሩቅ አይሆንም። የተሻሻሉ የቡና ዝርያዎችን የመጠቀም በዓለም አቀፍ አሰራር መሰረት የመንከባከብ የምርት ስብሰባ እና ማጓጓዝ ጊዜ ጥራትን የመጠበቅ አላስፈላጊ ኬላዎችን የማንሳት እሴት የመጨመር እና በተገቢ መንገድ የማሸግ እና የመላክ ተግባራትን የበለጠ መከወን ይገባናል። በዚህ ረገድ ደግሞ ከአርሶ አደሩ እና አቅራቢው በተጨማሪ ላኪዎችም የቡና ጥራትን በማሻሻል በኩል ያላቸው ሚና ቀላል ባለመሆኑ የበኩላቸውን ሊወጡ እንደሚገባ ለማስገንዘብ እወዳለሁ። ቀጣይ የትኩረት አቅጣጫችን መሆን ያለበት ቡናን በጥሬው ብቻ ሳይሆን እሴት ጨምሮ የመላክ ጉዳይ ነው። በአገራችን ይህንን ተግባራዊ ለማድረግ የሚያስችል ሰፊ እድል አለ። በመሆኑም ሁላችሁም የዘርፉ ተዋንያን በተለይም ላኪዎች ከወዲሁ ራሳችሁን ማዘጋጀትና ማብቃት ይጠበቅባቸዋል። ከቡና ልማቱ ጎን ለጎን የሻይ ልማቱም ተስፋ የሚሰጥ ሆኗል። በዘርፉ ካለን የማልማት አቅም እና ሊገኝ ከሚችለው ሀገራዊ ጥቅም አንጻር በሻይ ልማት ድርጅቶች እና በሻይ አልሚ አርሶ አደሮች የተሄደበት የሻይ ልማት እንቅስቃሴ አበረታች ቢሆንም በቀጣይ ከፍተኛ ስራ መስራት ይጠይቃል። በቀጣይ ዘመናት የኢትዮጵያ ቡና በእያንዳንዱ የዓለማችን ሰው ረከቦት ላይ እስከሚገኝ ድረስ የመንግስትም የባለድርሻ አካላትም ሁሉም ተደጋግፈን ጥረታችን እንዳናቋርጥ አደራ ለማለት እፈልጋለሁ። አመሰግናለሁ።